በያለ በት መልካም ዓመት ባለ ዛሬ ሼፎቹ ቤታቸው ገድፈው ነው የመጡት፣ ግን ምራቃቸውን ሲወጡ እያየው ነው። በዛ ላይ ስንት ቤት ሸጥሻለች? አክቹዋሊ ከሁለት መቶ በላይ ቤቶቹን። ጎመን ስትገዢ ለባልሽ አታሳይ ይባላል። ቤት ሚስጥን እንደዚህ ታግዛለህ፣ አግብተሃል መጀመሪያ? አይ በዚሁ አጋጣሚ ውስጥ ለማግባት አድቨርታይዝመንት በይ። ይኸው ላቸዋ ድካም እኮ ምን እንደሆነ ያንተ ገብቶኛል ከበፊትነ አንድ ጥብስ ለመስራት የፈጃችሁት ጊዜ፣ ኦቪድን ጊዜ አራት አፓርትመንት ሰርቶበታል። ዶሮም ያው እንደ በግ ነው። ካብሮ አደጋ ተሰደደ ነው። በጣም ደስ የሚል ዜና ነው። ከኦቪድ ሪል እስቴት ይዘን የመጣ ነው። እኔ ግርም ያለኝ ቅባት ያለው ነገር እየሰራችሁ አበሻ ቀሚሳችሁ ምንም አልተበላሸም። ልምድ አላችሁ። ቤትን በአበሻ ቀምስ ነው የምትሰሩት ምግብ በመላው ዓለም ያላችሁ ክርስትና እምነት ተከታዮች በሙሉ የስራ ባልደረቦች፣ በተለይ ዓባይ ቲቪ ሙሉ ክሩ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን ልዩ የሼፍ ዚ ማጀት የምግብ ዝግጅት ውድድር በዓባይ ቲቪ የበዓል ቀን ይጠብቁን። ምርጥ ውድድር እየተዝናናችሁ በዓልን በደስታ እንድታሳልፉ ምኞታችን ነው። እንኳን አደረሳችሁ። በቀራንዮ ላይ ታየ።